በዓለም ዙሪያ ያላችሁት ቅዱሳን ይህንን ቪዲዮ የምትመለከቱት፣ ለሁላችሁም እግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ ስሜ ፓስተር ከፍ ያለው ነው የሚባለው። ፓስተር ከፍ ያለው ኤርሜሎ ቤተክርስቲያን፣ ክርስቶስ ለሁሉም ዓለም አቀፍ ኢትዮጵያ ቤተክርስቲያን አገልጋይ ነኝ እና በእነዚህ ሶስት ቀናቶች ከአዋራ የዲዳ ጋር አብረን የጌታን ቃል ስንካፈል ነበር። እግዚአብሔር በሱ በኩል አልፎ ለምድራችን ለከተማችን፣ ለቤተክርስቲያናችን ትልቅ ታድሶ ነው ያመጣ ከዚህ በፊት ባደረግነው ነገር ሁሉ ያላየነውም ትልቅ ታምራት እግዚአብሔር በእርሱ ሰርተዋል። እግዚአብሔር በቃሉ እና በቅባቱ በሁሉ ነገር ባርኮን ተባርከን ነው ፕሮግራሙን የጨረስነው። እና በዚህ ቆይታው ባለው ቦታ ላይ ምናልባት ይህን ቪዲዮ ያያችሁላችሁ ጸጋውን ብትከፈሉ ደግሞ ለእናንተ የተሻለ ነገር ይሆናል። እኛ ቦታ ላይ እግዚአብሔር በጣም ትልቅ ስራ ሰርተዋል። ጌታን እየባረከን እያመሰገነን ነው ያለነው። አገልጋዮችና መሪዎች እንዲሁም ፓስተር እኔ አብረን ጌታን እያመሰገንናለን። እግዚአብሔር ስም የተባረካ ይሆን። ተባረኩ። ክብር ለኢየሱስ ይሁን። የአምላካችን እግዚአብሔር ስም ለዘላለም ይባረክ። እንግዲህ በዚህ ስፍራ ላይ የምትመለከቷቸው ፓስተር ከፍ ያለው የኤርሜሎ የክርስቶስ ለሁሉም ዓለም አቀፍ ቤተክርስቲያን መጋቢና በአጠቃላይ የቤተክርስቲያን መሪዎች ናቸው። ጌታ ስሙ ይባላል። አሁን ራሱ ያለ ነው ከነላባችን ነው ፕሮግራም ጨርሰን ሶስት ቀን ተከታታይ ድንቅ ኮንፍረንስ ነበረ። የእግዚአብሔር ቃል በኃይልና በሥልጣን በስልጣን ተገልጧል። ሰዎች ተፈውሰዋል፣ ነፃ ወጥተዋል። እግዚአብሔር በትንቢት ህዝቡን አጽናንቷል። በአምልኮ እግዚአብሔርን ከፍ አድርገነዋል። አስደናቂ ጊዜ ነበር። የስራው ባለቤት እግዚአብሔር ነው። ክብሩ ለእርሱ ብቻ ይሆ እንግዲህ፣ ያው በእነዚህ ቀናቶች ውስጥ ብዙ ፕሮጀክት ቢኖርብኝም፣ ነገር ግን ስለ ገንዘብ አንድ ቀን አንስቼ አውቃለሁ አንስቼ ማውቀው ነገር አለ እን ስለዚህ በነፃ የተሰጠኝን በነፃ ሰጥቻለሁ። ስለዚህ አሁን በዚህ ስፍራ የተሰባሰባችሁ የተሰበሰቡት መሪዎች ሁላችንም አንደኛ ለእግዚአብሔር ክብር ይሆን ዘንድ፣ ሁለተኛ ለቅዱሳን በረከትና መታነጽ ይሆን ዘንድ ለሆነው ነገር ሊመሰክሩ ነው ያለ ስለዚህ ተናገር ውስጥ የጌታ ያደረገውን ነገር የጌታ ጸጋና ሰላም ይብዘላችሁ። በዓለም ዙሪያ የምትገኙት ቅዱሳን በሙሉ እኔ ከኤርሜሎ ነው። ክርስቶስ ለሁሉም ሁሉም ዓለም አቀፍ ቤተክርስቲያን ነው። ስሜ ፍቃዱ ከዲሶ ይባላል። በሳምንቱ በዚህ ሳምንት ባለው ነገር በጣም ተደስቻለሁ። በጣም ደስ ብሎኛል። የልጅነትን የድሮውን የልጅነትን አስብ ይሁን ለእግዚአብሔር ይሁን። የእግዚአብሔር ቃል በስርዓት ተሰብኳል፣ አሜን። የእግዚአብሔር ክንድም ደግሞ በስርዓት ተገልጧል፣ አሜን። ያሰብኩበትን ምክንያት ደግሞ የእግዚአብሔር ቃል በትክክል ተሰብኮ፣ ትንቢት በትክክል ተነግሮ፣ ጸሎት በትክክል ተጸልዮ፣ በነገር ሁሉ ተበረከን፣ ተቀድሰን በእግዚአብሔር ፊት ሆነን በመጨረሻችን በጣም ደስ ብሎኛል። የዘመኑ አገልግሎት ለየት ያለ ምክንያቱም ገንዘብ ነክ የለን ነው የተለያየ የዘይት ሽያጭ የለም። የውሃ የቲሸርት ሽያጭ የለም። የተቀደሰና እግዚአብሔርን ደስ የሚያሰኝ አመልኮ፣ ስብከት፣ ሁሉንም ነገር አግኝተናል። ይህ ደግሞ ለእግዚአብሔር ክብር ደግሞ ክብር ለእግዚአብሔር። በዚሁ መንፈስ ደግሞ አዋርያው የድዲያ ጳውሎስን በእግዚአብሔር በእግዚአብሔር ወድ በእግዚአብሔር መንፈስ ቅዱስ ባርከነዋል። የተባረከ ይቀጥል። በዚህ ጸጋ ደግሞ አለሚን እንዲወርስ ዘንድ ጸለይ። ዘመኑ ሁሉ የታድሶ ይሁ መንፈስ ተምረናል። መንፈስ ይፍሰስ። እናመሰግናለን። ጌታ እይባርካችው። እኔ ኤርሜሎ ክርስቶስ ለዓላማ አቀፍ ቤተክርስቲያን መሪ አገልጋይ ነኝ እና በሶስቱም ቀን በነበረ ኮንፈረንስ ላይ በጣም ያልተጠበቃ ተአምር ነው የሆነው። ይህም ትክክለኛ ንጹህ የሆነውን ወንጌል ተአምራት፣ ፈውስ እግዚአብሔር መዋሪያ በኩል ሲሰራ አይቻለሁ እና ብዙ ጊዜ አገልጋዮችን ለመጥራት እኛ በጣም ተቸግረን ነበርም እኒ ያለ ትምህርት ተምረን አናውቅም፣ ጸሎ አያውቁ ዘይት ውሃ እየሸጡ በጣም እኛ ፕሮግራም እንኳን ለማድረግ አንፈልግም ነበረ። እግዚአብሔር በእውነት በሐዋርያ በኩል ሆኖ ትልቅ ስራ ትልቅ ታድሶ ለዘመናችን ለቤተ ክርስቲያናችን በዚህ ዘመን ብዙ ሀሰተኞች ተመሳስሎ በነበረበት ዘመን ኤ የመጀመሪያ ጊዜ ነው። ሐዋርያው እኛ ጋር መጥቶ ሲያገለግል ያየነው ነገር ከምንሰማው ከሚሆነው ይልቅ በአይናችን አይተን በእውነት ትክክለኛ ነገር ንጹሕ የሆነውን ነገር ነው። እግዚአብሔር በሱ ነው ተጠቅሞ ተባርቀናል። እግዚአብሔር ዘመኑን ይባርከው፣ አገልግሎቱን ይባርከው፣ ቤተሰቡ ቤቱ፣ ትዳሩን፣ ህይወቱን፣ ቤተ ክርስቲያኑን እግዚአብሔር ለዘላለም ይባርከው። ሰሎንካሮን ቅዱሳን በያላት ቁጥ እግዚአብሔር ስቅርና ሰላም ይብዛላችሁ። ስሜት አገሳየው ይባላል። ነው ያው ካርሜሎ ቤተክርስቲያን ነው እና ጥቂት ምስክርነት የሚሰጠው እችን ባለፈው ሶስት ወርም ከን ከእግዚአብሔር ሰው ከዋላ ቪዲያ ጳውሎስ ጋር አብራንስናልፈን ነበር። እግዚአብሔር በብዙ ባርከናል። በትንቢት መንፈስ ታንጽ እና እግዚአብሔር ቃል በስልጠን በኃይል ተሰብኮ በጣም ተባርከናል እና ስለ እሱ በሜዲያ ወይም ሰዎች ከምነገሩ በአካል ተገናኝተን በጣም ህዝባችን ተባርቋል። ከተማችን ላይ እግዚአብሔር ጣት ታይቷል። ስለዚህ እናንተን እኛም በሌላ በወሬ በሀሳብ ደረጃ የሚሰማው ሌላ ሆኖ ሌላ ሆኖ አግኝተናል። የእግዚአብሔር ቃል የእግዚአብሔር ክብር በከተማችን ተገልጦ በጣም ደስ ተሰኝተን ህዝባችን እንግዲህ ቅዳሜ ማታ የጀመረው ውድቀን ማለት የነበረበት ኮንፈራንስ እስከ ሰኞ ዘልቆ በዚህም እንኳን እንግዲህ ህዝቡ ብጨመር እያለ ያው ከጊዜ አንፃር ፕሮግራሙን በዚህ ጨርሰን በጣም ደስ ተሰኝተን ተባርከናል። ይህንን የእግዚአብሔርን ሰው ይህንን የእግዚአብሔርን ጸጋ በደቡብ አፍሪካና በዙሪያ ዓለም ላይ ያላችሁ ይህንን ጸጋ እንድትጠቀሙ እያልኩኝ ይህን ለማለት ነው። አመሰግናለሁ። ቴንክ ዩ። እንዲሁም ያው ተመስኬን አብርሃም ስሜ ተመስኬን አብርሃም ይባላለሁ። የኤርሜሎ ክርስቶስ ለሁሉም ዓለም አቀፍ ንግናቴ ወንጌል አገልግሎት ቤተክርስቲያን አገልጋይ ነኝ። በሰሞኑ በነበረን ኮንፍራንስ ያው ለእግዚአብሔር ቀጥተኛ ያው እግዚአብሔር ጊዜውን ሰዓቱን ጠብቆ በከተማው ያለውን መርገም ሊሰብር ባዘጋጀው ኮንፍራንስ ለእኛ አጋጣሚ በሆነው ስለዚህ እግዚአብሔር በከተማችን መልካም ነገር አድርጎ ሐዋርያው ጳውሎስ ባገለገለው አገልግሎት በጣም ደስ ብሏል። ሕዝባችን ተባርኳል። ፈውስ አግኝተናል። ብዙ ህዝብ ተፈውሷል። ቀንበር ተሰብረዋል። ምድራችንን የእግዚአብሔር መንፈስ አግኝቷል። ህዝባችን ለውጥ አግኝቶ ያው ወንድሞቻችን እንደተናገሩ ሰው ከመላቀቅ ያው ፕሮግራሙን ለቀው ከመሄድ ቢያድር ራሱን እያሰባ ያው የግድ ነገሮች ሁሉ በልክ ለመሆኑ ስላለባቸው ያየናቸው ነገሮች የተሰበከው ሲከት ቀጥተኛ ያንን ወንድማችን አሁን ሲናገር ድሮውን አስቤያለሁ። እኔም ድሮውን አስቤያለሁ። የእግዚአብሔር መንፈስ የፈሰሰበትን ነው እውነተኛ ወንጌል የሰማንበት እውነተኛ ያው ትንቢት እየተናገረበት ያንን አይተናል። የእግዚአብሔርን ሰው ተጠቀሙት። በሳውዝ አፍሪካና ዙሪያ የምትገኙ ሰዎች ሁላችሁም ያው እግዚአብሔር በዚህ ሰዓት በታድሶ መንፈስ አንስቶ እያገለገለ ነው ያለው። ስለዚህ ሁሉም ወንድሞች ሁሉም ቤተክርስቲያን፣ ቅዱሳን መሪዎች እንድትጠቀሙ እናሳስባለን። ጌታ ዘመኑን ህይወቱን በጌታ በኢየሱስ ክርስቶስ ስም እንደ ቤተክርስቲያን መሪ አገልጋዮች ባረክን የተባረካ ይሆን። ሻሎም ሻሎም! በዓለም ዙሪያ ያላችሁ ቅዱሳን ሁላችሁ እግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ ስሜ ደግነት ማርቆስ ነኝ። ኤርሜሎ ክርስቶስ ለሁሉ ዓለም አቀፍ ኢትዮጵያውያን ቤተክርስቲያን ምክትል ሰብሳቢ ሆኜ እሰራለሁ። ከአርብ ምሽት ጀምሮ እስከ ዛሬ ሰኞ የዘለቀ ሰፊ ኮንፈረንስ በከተማችን ላይ ተደርጎ ከዚህ በፊት አይተና ሰምተን የማናውቀውን የእግዚአብሔርን ንጹህ ቃል እየተሰበጋ ያልተሸቃቀጠ ቅዱስ ቃሉ በስልጣን በኃይል ተሰብኮ ህዝባችን ምድራችን ከተማችን ተባርከናል። መርገም ተሰብሯል። በሽተኞች ተፋውሰዋል። ለከተማችን ፋውስና ድንቅ ተአምራቶች ሆነው አይተን ተደንቀናል። እግዚአብሔር ስም ይባረክ። ይህ ከአፖስትል ይድድያ ጳውሎስ ጋር አብረን ባሳለፍነው ጊዜያት እግዚአብሔር ታላቅ ነገርን በከተማችን አድርጓል። ሳውት አፍሪካ ከቅርብ ጊዜ ወዲህ የሚታወቀው ነቢያትና ሐዋርያት ወደ ቤተክርስቲያን ሲጠሩ ከገንዘብ ጋር ከጥቅም ጋር የተያዘ ነገር ነው። ሰዎች ወደ ቤተክርስቲያን ለመጥራት አገልጋዮችን እየተሸማቀቁ ይጠራሉ። በእኛ ግን በዚህ ተርም ላይ የተደረገው እግዚአብሔር የተመሰገነው ምንም ከሰዎች ከገንዘብ ከጥቅም ጋር ንግግ የሌላ ንጹህና የእግዚአብሔር ኃይል ያለበት ወንጌል በስልጣን ተሰብኳል። እግዚአብሔር የተመሰገነው አፖስትል ይዲድያ ጳውሎስን እየጠቀማችሁ ከጊዜው ከማነኘው ነገር የተለየውን ወንጌል በኃይልና በስልጣን የተሰበቃ ብዙዎች ከበሽታቸው ከእስረታቸው የተፈቱ ስለሆነ አፖስትልን በመጠቀም ካላችሁ ነገር እንድትፈቱ ነፃ እንድትሆኑ እናሳስባለን። እንደ ቤተክርስቲያን መሪዎች እግዚአብሔር ይባርካችሁ። ሸሎም ሸሎም። በዓለም ዙሪያ የምትገኙ ቅዱሳን በዚህ ሰዓት እንድንበዛ ዘንድ እንድናወራ ዘንድ የሚያደርግን እግዚአብሔር የሰራ ትልቅ ስራ ስላለ እግዚአብሔር ተመሰግና ይሁን። እኔ የምናገረው ስሜ ተሬዶ አውቆ ይባላል። በዚህ በሶስት ቀን ላይ እግዚአብሔር ከአፖስቶል ይድድያ ጳውሎስ ጋር እግዚአብሔር ሲሰራ እግዚአብሔር እጅ በማተ ደስ ብሎኝ በዚህ ስፍራ ላይ በአንድነት ሆነን የመጀመሪያ በፊት በሚሆነው ኮንፈረንሶች እና ፕሮግራሞች ላይ እንደዚህ አይነት ህብረት አድርገን እንደዚህ አይነት ምስክር ተናገረን አናውቅም። ለምንድን ነው እግዚአብሔር እጅ በእሱ ላይ ተገልጦ የእግዚአብሔርን የጌታን የቃሉን ሀሳብ በትክክል በመግለጥ በመናገር በፊት የሚሆነውን ነገሮችን ይሄ ነገር ሊከደልን በማለት በቅዱሳን የእግዚአብሔርን የቃሉን እውነት ከመረዳት ተንሻፎ ወደ ሌላ ሀሳብ እየሄዱ ላሉት እውነተኛ የሆነውን የእግዚአብሔርን ቃል በትክክል በመናገር በማስተማር ባየነው በዛ ባየነው ነው ለመመስከርና ለመናገር ቻለ። ስለዚህ በዚያው አጋጣሚ ማለት የሚፈልገው ይህ የእግዚአብሔር ሰው የጌታ ተነሳ በመናገር በመናገር ከጌታ የሰማውን እንደዛው እንደቃሉ እየተናገራ ትልቅ የእግዚአብሔርን እጅ እየገለጠ አለ የእግዚአብሔር ሰው ነው። በዚያው አጋጣሚ እኔም መናገር የሚፈልገው ይህንን ቻንስ በመጠቀም ይህንን የእግዚአብሔርን ሰው እንድትጠቀሙ አሁን በፊት ምናልባት ብዙ ነቢያቶች ብዙ አፖስትል ነን እያሉ እየመጡ ምናልባት በብርና በብዙ ነገር እየሸወዱ ብዙ ነገር እያደረጉ ያው እኛም አይተናል፣ አይታችሁ ይሆናል። ከዛ የተነሳ በዚህ ጊዜ ላይ በሳውዝ አፍሪካ የድሮ ፍቅር የድሮ የጌታን ቃን ለመስማት ኮንፍረንስ ለመካፈል ብዙ ሰው ወዲያ ላይ እየገታ ባለው ጊዜ ላይ አንድ ነገር ማለት እንፈልጋለን። ይህንን እግዚአብሔርን ሰው እንድትጠቀሙ እንድትለወጡ፣ እንድትባረኩ ይህንን ሀሳብ ይህንን መልእክት አሳልፋለሁ። በዚሁ አጋጣሚ ያው ባለፈው እግዚአብሔር ባደረገው ነገር ይህን ምስክርነት ተናገር ያለው እግዚአብሔር በእኔ ያሳየውን የተናገረውን ገልጦ ያሳየውን ነገር የእግዚአብሔር መንፈስ በእሱ ላይ ገልጦ በመናገር ልጄ ያው ሊሆን ያለውን ነገር እግዚአብሔር በእኔም አሳይቶ በነገሩ ላይ እየጸለል ባለው ነገር ላይ እግዚአብሔር ተገልጦ በባሪው ላይ ተገልጦ በመናገር ጠላት የራስ መሳምና ፈቃድ ለማድረግ በተነሳሳ ጊዜ እግዚአብሔር ግን ጣልቃ ገብቶ ልጅን በማትረፍ መስክር ያለው እግዚአብሔር ያደረገውን ነገር። ስለዚህ እግዚአብሔርን እጅ እኔ አይቻለሁ። ስለዚህ ሌሎቹም ይህንን ነገር ይህንን ጸጋ እንድትካፈሉ ይህንን መልእክት አስተላልፋለሁ። በዚሁ አጋጣሚ ከልቤ ከውስጤ የሆነውን ምስጋና ለእግዚአብሔር እየሰጠሁ እንዲባረክ ዘንድ ይህ ሰው የእግዚአብሔር ሰው እንደገና እንድባረቅ ሁላችንም በዚህ ስፍራ ተገኝተን እንባርካለን የእግዚአብሔር ሰው የተባረከ ይሁን ዘመኑ የተባረከ ይሁን መውጣት መግባቱ የእግዚአብሔር አብሮነት ከሱ ጋር እንዲሆን ዘንድ ለምንና ጸለናል ስለዚህ እግዚአብሔር ይባርከው ተባረኩ እየሰማችሁ ያላችሁ ሰዎች በጉጉት በነፍቆት በቀባ በሽኮላ የምን እግዚአብሔርን ሰው እንድትጠቀሙ ይህንን መልክ አሳልፋለሁ። እግዚአብሔር ባርካቸው፣ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሆናል። ቀጥሎ ሸሎም ሸሎም፣ ዓለም ዙሪያ ያላችሁ ቅዱሳን ሁሉ የእግዚአብሔር ሰላም እና ጸጋ ይብዛላችሁ። አሁን በዚህን ሰዓት ትንሽ ሜሴጅ ለማሳለፍ የሚጠውድን ነው። የጌታ ባሪያ ሐዋርያ አፖስቲል በመካከላችን አሉ እሳቸው ጋር እግዚአብሔር የሰራውን ድንቅ ተአምራት ለማውራት ስለፈለግነው አሁንም እግዚአብሔር ዘመኑን ይባርክ። አሁን በሶስት ቀን ላይ የተደረገ እግዚአብሔር ኃይል አይተናል። ከዚህ በፊት ብዙዎች ሳይሆን አንዳንዶቹ የእግዚአብሔርን እውነታ በራሳቸው ጥቅም በመሸፈን በጣም ህዝቡም ተጎድቶ ነበር። አሁን ግን የእግዚአብሔር እውነታ እየተገለጠ ስለሆነ በአፖስትል በኩል እግዚአብሔር ትልቅ ቃል ትልቅ ፈውስ ትልቅ ኃይል አይተናል። ከዚህ በኋላ ባላችሁት ጊዜ ሁሉ በዚህ ዓለም ላይ ያላችሁ ቅዱሳን በእሱ ውስጥ ያለውን የእግዚአብሔርን በረከት እንድትቀበሉ እንድትጠቀሙ በጌታ ፍቅር ለምናችኋል። ዘመናችሁ የተባረከ ይሁን። አመሰግናለሁ። ክብር ላይ ኢየሱስ። ሁሉን ያደረገው ማነው? እግዚአብሔር ከእኛ። የምንለው አንድ ነገር የለም። መልካም ነገር ሁሉ ከእግዚአብሔር ስለሆነ እኔ የማልጠቅም ጭንጋፍ ባሪያ ነኝ ደካማ ሰው ነኝ። ሁሉን ያዘጋጀው ማን ነው ይላል፣ እግዚአብሔር ነው። ስለዚህ ክብሩን ጠቅልሎ እግዚአብሔር ብቻ ይሁን። አሜን፣ አሜን፣ አሜን።